ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 30 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። መንግስትም መንግስታዊ መዋቅርም የሌለው የሚመስለው መተከል ዞን ደምድር መሆኑን ቀጥሏል ሲል እናት ፓርቲ ገልጸዋል። በእንግሊዝ የማንቸስተር ፋኖች ከብልጽግና ጎን እንቁም በሚል ሊካሄድ የነበረውን ስብሰባ በትነዋል። በዘገባችን አካትነዋል። ዋርካው ምሬ ወዳጆና ደሳለኝ ሲያስብ ሸዋ የጎጃም ጉብኝታቸው ቀጥሎ የባህር ዳር መግቢያ ላይ ደርሰዋል። የክልሉ ውጊያ እንደቀጠለ ነው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 መንግስትም መንግስታዊ መዋቅርም የሌለው የሚመስለው መተከል ዞን የደም ድር መሆኑን ቀጥሏል ሲል እናት ፓርቲ ገለጸ። ትናንት አርብ፣ ግንቦት 29 2017 ዓም ንጋት 12 ሰዓት ለመተከል ዞን ቡለን ከተማ ነዋሪዎች ከእንቅልፋቸው ሲነሱ የጠዋት ፀሐይ ሳይሆን የጥይት ናዳ ነው የወረደባቸው። የአይን እማኞች እንዳሉት ሸኔ ያሉት ቡድን ከሰሞኑ መጣው መጣው እያለ እያስጠነቀቀ ያንንም ለመንግስት ኃላፊዎች አሳውቀው እንደነበር ተናግረዋል። የፈሩት ደርሶ ንጋቱን እጅግ ብዙ ኃይል ያለው የሸኔ ጦር ቡለን ከተማንና በወረዳው በ በር ቀበሌን ጨምሮ ሌሎች አካባቢዎችን በአንዴ ተቆጣጥረዋል። ተሽከርካሪዎች፣ የሆስፒታል ቁሳቁሶች፣ የግለሰብ ሱቆች፣ ባንኮች፣ መኖሪያ ቤቶችና ፖሊስ ጣቢያ ጭምር ተወረሩ፣ ተዘረፉ። በዚህም ከ13 በላይ ንጹሐን ሞቱ ይላሉ በፍራት ተውጠው የሚያስረዱ ማኞች። አካባቢው የደም ድር ከሆነ ሰባት ዓመታት ደፈነ የሚለው ፓርቲ ተረስተናል፣ ጠባቂ መንግስትም የለንም። ራሳችንን ለመከላከል ንብረት ሸጠን መሳሪያ ስንገዛም እንነጠቃለን። እጣ ፈንታችን ኑሮን ታግሎ ማሸነፍ ሳይሆን ዛሬን ሞት፣ ነገን ሞት መጠበቅ ሆኗል ማለታቸውን አስፍረዋል። እናት ፓርቲ ከምስረታው ጀምሮ የአካባቢውን መሰረታዊ ችግር በተጠና መንገድ እያቀረበ በብዙ የወተወተ ቢሆንም ሰሚ በመጥፋቱ የንጹሀን ሞት ማስቆምም አልተቻለም በማለት ገልጸዋል። በዚህም እጅግ መሬር ሀዘን ይሰማናል። በእርግጥ ግን ለሚፈጠረው ተደጋጋሚ እልቂት የብልጽግና መንግስት ሙሉ ኃላፊነት እንደሚወስድ ሳናሳስብ አናልፍም ብለዋል። በእንግሊዝ የማንቸስተር ፋኖዎች ከብልጽግና ጎን እንቁም በሚል ሊካሄድ የነበረውን ስብሰባ በተኑ። በለንደን የኢፌዴሪ ኤምባሲ በማንቸስተር ከተማና አካባቢዋ ለሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን በዛሬው ዕለት ከብልጽግና ጎን እንቁም በሚል ስብሰባ ለማድረግ ሞክሮ እንደነበር የአካባቢው ምንጮች ነግረውናል። ሆኖም የማንቸስተር ከተማ ፋኖዎች የአብይ አህመድ አገዛዝ የአማራ ህዝብን እየጨፈጨፈ፣ እናንተ ይህን ስብሰባ ማድረግ አትችሉም በማለት በዛሬው ዕለት ማለትም እናንተ ይህን ስብሰባ ማድረግ አትችሉም በማለት ግንቦት 29 2017 ዓ ም ከጠዋቱ 3 ሰዓት ከ11 ሰዓት በማንቸስተር ማሪዮት ሆቴል ፒካዲሊ የተሰበሰበውን የብልጽግና ካድሬ ስብስብ በአርበኝነት ተጋድሎ በትነውታል። በእንግሊዝ ለንደን ተደጋጋሚ የትግል እንቅስቃሴዎች ተደርገው አገዛዙን ለዲፕሎማሲ ኪሳራ መዳረጋቸው ይታወሳል። ከቀናት በፊት የለንደን ፋኖች ባደረጉት የተቃውሞ እንቅስቃሴ የእንግሊዝ መንግስት በአብይ የቀረበለትን የጉብኝት ጥያቄ ውድቅ ማድረጉ ይታወሳል። ዋርካው ምሬ ወዳጆ ና ደሳለኝ ሲያስብ ሸዋ የጎጃም ጉብኝታቸው ቀጥሎ የባህር ዳር መግቢያ ላይ ደርሰዋል። ዋርካው ምሬ ወዳጆ ና አርበኛ ደሳለኝ ሲያስብ ሸዋ እንዲሁም አርበኛ መንግስቱ አማረ የአንደኛ ክፍለ ጦር ሰብሳቢ በክልሉ ርዕሰ መዲና ባህር ዳር ዙሪያ እያደረጉት ያለው ጉብኝት እንደቀጠለ ነው። የፋኖ አዛዦቹ ከመራዊ ወደ ባህር ዳር መግቢያ ተራራው ላይ በመውጣት ወታደራዊ ቅኝት አድርገዋል። ይሄ ቦታ ቆጥቆጥማ ማዳቀያ የሚባል ሲሆን አርበኛ ዘመነ ካሴ ተወልዶ ያደገበትና ብዙ ድል የተገኘበት ስፍራ ነው ነው። ወታደራዊ ጥበብ በተሞላበት መንገድ ቦታውን መቃኘት ተችሏል፣ ያለው የአንደኛ ክፍለ ጦር ቃል አቀባይ ፋኖ ሀብታሙ የሱፍ፣ ከማውራት በዘለለ ትግሉን ከፍ ለማድረግ በእያንዳንዱ ተግባሮች ሰርተን ማሳየት አለብን በማለት በርካታ ቦታዎችን አቆራርጠው ፀሐይ፣ ብርድና ዝናብ ሳይበግራቸው መሪዎቻችን በዚህ ልክ ባህር ዳርን በቅርበት ጎብኝተው የጋራ እቅድ አውጥተው የጋራ ግዳጆችን ለመፈጸም በተጠንቀቅ ላይ ይገኛሉ ሲል ገልጸዋል። በአፋ ብሃ ጎጃም ቀጠና ሁለተኛ ተፈራ ዳምጤ ክፍለ ጦር መብረቁ ተፈራ ብርጌድ በሰባተኛ ቀን ብሎ ከሞጣ እስከ አዴት ያለውን ሀገር አቋራጭ አስፋልት ለመያዝ ከየቀጠናው አሰባስቦ ኃይል አምጥተዋል። ሆኖም ዛሬ ግንቦት 30 2017 ዓም በአፋ ባሀ ጎጃም ቀጠና ሁለተኛ ተፈራ ዳምጤ ክፍለ ጦር የገባውን ኃይል በከበባ እስከ መጨረሻው ለመደምሰስ ከየብርጌዶቹ የተውጣጡ ሻለቆችን አሰልፎ እየተጠጋ ባለበት ሰዓት የብልጽግና ቡድን በደረሰው መረጃ መሰረት ጓዙን ጠቅልሎ ቀጠናውን ለቀው በመውጣት ለጊዜው ከመደምሰስ አምልጧል። ይህንን ቀጠና ለማስከበር የፋኖ ኃይሎች ለአንድ ሳምንት ተጋድሎ ሲያደርጉ መቆየታቸው ታውቋል። በተመሳሳይ በአፋ ብሃ የጎንደር ቀጠና ሊቦ ከምከም አርኖ ጋርኖ የተባለ ቦታ ላይ ፋኖ በተፈጸመ የደፈጣ ጥቃት የሲቪል ና ወታደራዊ ባለስልጣናት መደምሰሳቸው ተሰምተዋል። በዚህ ጥቃት ከተገደሉት የሲቪል ባለስልጣናት መካከል ሁለት የክልሉ ምክትል የቢሮ ኃላፊዎች ይገኙበታል ተብሏል። እንዲሁም ለእነዚህ ባለስልጣናት እጀባ ሲሰጡ የነበሩ የክልሉ አድማ ብተና አባላት ና የማዕከላዊ ጎንደር ዞን የአድማ ብተና ስልጠና እና ምልመላ ኃላፊ እንዲሁም ዘመቻ አስተባባሪ እና እጀባ ተባባሪዎች ተገድለዋል። ከሁለት ዓመት በፊት ከባህር ዳር ወደ ደብረ ታቦር ሲጓዙ በነበሩ የአገዛዙ ባለስልጣናት ላይ ከተፈጸመው ከፍተኛ ጥቃት በኋላ የትናንቱ ጥቃት ከረጅም ጊዜ በኋላ በከፍተኛ አመራሮች ላይ የተፈጸመ ጥቃት ነው ተብሏል። ከሰሞኑ በማዕከላዊ ጎንደር በፋኖ በታወጀ ጦርነት ከ200 በላይ የብልጽግና ወታደሮች መገደላቸውን የፋኖ ኃይሎች አሳውቀዋል። በሌላ በኩል በአፋ ቡሃ ንጉስ ሚካኤል ኮር ኢንጂነር ደሳለኝ ክፍለ ጦርና መብረቅ ክፍለ ጦር በመካነ ሰላም በታ ቀጠና ላይ ታላቅ ድል ተጎናጽፈዋል። ሚካኤል ኮር ኢንጂነር ደሳለኝ ክፍለ ጦርና መብረቅ ክፍለ ጦር በጋራ ያገዛዙ ሰራዊት ላይ በከፈቱበት ተከታታይ ውጊያ በካነ ሰላም እና በዙሪያው ያሉ ቀጠናዎች ሽንፈቱን ተከናንበው አካባቢውንም ለፋኖ እያስረከበ ይገኛል። ተጋድሎ ከትናንት ግንቦት 29 2017 ዓ ም ማለዳ ጀምሮ ዛሬም ተጠናክሮ የቀጠለ ሲሆን እስከ 10 ኪሎ ሜትር የሚሸፍን ቀጠና በማስለቀቅ ንጉስ ሚካኤል አሊኮር ተዋ አርብ ገበያን ጨምሮ በርካታ ቀጠናዎችን እየተቆጣጠረ ይገኛል። ለመፈንቅለ መንግስት ዓላማ የተከማቸ የጦር መሳሪያ አለ በሚል በአዲስ አበባ ከተማ ፍተሻ ሊደረግ ነው። የአዲስ አበባ ፖሊስ ለመፈንቅለ መንግስት የተዘጋጀ ከፍተኛ የጦር መሳሪያ ክምችት አለመባሉን ተከትሎ በከተማ የተለያዩ ቦታዎች ፍተሻ ሊያደርግ ነው። ፖሊስ ይህንን ፍተሻ ለማድረግ የወሰነው በአዲስ አበባ ከተማ የተለያዩ አካባቢዎች ከፍተኛ የጦር መሳሪያ ክምችት አለመባሉን ተከትሎ መሆኑን የሚወጡ መረጃዎች ይጠቁማሉ። የአዲስ አበባ ፖሊስ በከተማ የጦር መሳሪያ ክምችት አለባቸው የተባሉ ቦታዎችን ለይቻሉ እንዳለው ማለቱ ተሰምተዋል። ይሁንና ፖሊስ ፍተሻ የሚያደርግባቸውን አካባቢዎች ለጊዜው ሚስጥራዊ እንዲሆን አድርጓል ነው የተባለው። ከዚሁ ጋር ተያይዘው የፌዴራል ፖሊስ ኮሚሽን ኮሚሽነር ጀኔራል ደመላሽ ገብረ ሚካኤል ከሁለት ሳምንት በፊት በአዲስ አበባ ከተማ የድሮን ቅኝት እናደርጋለን ማለታቸው ይታወሳል። የአዲስ አበባ ፖሊስ ፍተሻ የሚያደርገው በከተማዋ የመፈንቅለ መንግስት ለማድረግ እንቅስቃሴ አለ በሚል ስጋት እንደሆነ የደረሰኝ መረጃ ጠቁሟል ሲል ዞብል ፖስት ዘግበዋል። ፖሊስ በከተማዋ አለ የተባለው የጦር መሳሪያ ክምችት የመፈንቅለ መንግስት ለማድረግ ሰዎች የታቀደ ነው ማለቱ ተሰምተዋል። በፍተሻው በአዲስ አበባ ከተማ የሚኖሩ ኤርትራውያንና የአማራ ተወላጆች ዋነኛ ኢላማ ይሆናሉ መባሉን ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። ፍተሻውን በማስመልከት የአዲስ አበባ ፖሊስ ለተለያዩ የዓለም አቀፍ ተቋማትና መንግስታዊ ያልሆኑ ድርጅቶች ቀደም ብሎ ደብዳቤ ማስገባቱን መቀመጫውን በከተማው ያደረገ አንድ መንግስታዊ ያልሆነ ድርጅት ገልጿል። የብልጽግና ኃይል በየአቅጣጫው የገባበት ውጥረት እረፍት እንደነሳው በተደጋጋሚ ይገለጻል። በዚህም ፍራቻ ወለድ ውሳኔ ድርጊቶችን እየወሰነ ይገኛል። በከተማ መፈንቅለ መንግስት ለማድረግ በማሰብ የተከማቸ መሳሪያ አለ በሚል ቀድሞ ተናግሮ ለመፈተሽ የሞከረ ብቸኛው የዓለም መንግስት ያደርገዋል። እውነት ስጋቱ ካለና መረጃዎች ከተገኙ ፍተሻ ላደርግ ነውና ተጠንቀቁ ይባላል ወይ የሚለው የዕለቱ መነጋገር አጀንዳ ነው። ዩክሬን በሩሲያ የተሰነዘረብኝ ጥቃት በአብዛኛው መክቻለሁ ስትል አስታወቀች። ሩሲያ በ206 ድሮኖችና በ9 ሚሳይሎች በዩክሬን ላይ ጥቃት ሰንዝራለች። የዩክሬን አየር ኃይል ባወጣው መግለጫ ዛሬ ቅዳሜ ሩሲያ 206 ድሮኖችንና 9 ሚሳይሎችን የላከች መሆኑን ገልጾ ከነዚህም መካከል 87 ድሮኖችን ማክሸፍ መቻሉን አስታውቀዋል። እንዲሁም ሌሎች 80 ድሮኖችን ደግሞ በኤሌክትሮኒክስ ሲስተም ከራዳር ውጪ ለማድረግ መቻሉን አስረድተዋል። በተጨማሪም ስድስት ክሩዝ ሚሳይሎችንና አንድ ኢስካንደር ሚሳይልን በአየር መቃወሚያ መጣኑን ገልጸዋል የዩክሬን አየር ኃይል እንዳለው በዛሬው ጥቃት ሩሲያ በአስር ቦታዎች ላይ ኢላማዋን አሳክታ ጥቃት የፈጸመች ሲሆን በተጨማሪ ሰባት ቦታዎች ደግሞ በአየር መቃወሚያ የተመቱት ጦር መሳሪያዎች ስብርባሪዎች ጉዳት አድርሰዋል የእነዚህን ቦታዎች አድራሻና የጉዳቱን መጠን ግን አልገለጸም በዛሬው ጥቃት በከፍተኛ ደረጃ የተመታችው የዩክሬን ሁለተኛ ትልቋ ከተማ የሆነችው ካርቪቭ ናት የከተማው ከንቲባ ኢጎር ተረኮቭ ሲናገሩ ይህ ጦርነት ከተጀመረ አንስቶ ጠንካራ የሚባል ጥቃት ደርሶብናል፣ ብለዋል። በዚህ ከተማ ሶስት ሰዎች መገደላቸውንና ወደ ሀያ ሁለት ያህል መቁሰላቸውንም ገልጸዋል። በኬርሰን ከተማ ደግሞ ሁለት ሰማይ ጠቀስ ህንጻዎች ላይ በደረሰው ጉዳት ሁለት ሰዎች ተገድለው ሌሎች መቁሰላቸው ተዘግበዋል። የዛሬው ጥቃት በሌሎችም የዩክሬን ከተሞች ላይ ያነጣጠረ እንደነበርና ጉዳትም ማድረሱን ከንቲባዎቻቸው አስረድተዋል። ይህ በእንዲህ እንዳለ ዩክሬን ደግሞ 36 ድሮኖችን ልካ ሁሉንም ማክሸፉን የሩሲያ መከላከያ ሚኒስትር ገልጸዋል።